አተ ከኔ ቦርሳ ነው የተገኘ። ምንድን ነው ይሄ? እዚህ ከመጣ በኋላ ነው ይሄን ያገኘው። ስንት አመት እንደቆየ አላውቅም። በቦርሳ ይሽ ዞሮ ይቆየው እዚህ መተ መንፈሱ ታስሮልና ነበር ያለ ይሄንን ጥበብ ብለው ከሰለሞን የተገኘ ጥበብ ነው እያሉ እንዲህ የቸከቸኩ እንዲ የተወሳሰበ ነገር የጻፉ ሕይወታችንን ኑሯችንን የሚያወሳስበው በረከት የሚያሳጡ እያያችሁ ነው አይደለ? ይሄ የደብተር አድግምት ይባላል። ምን አድርገህ ተባልክ ነህ? በረከት አሳጣ፣ በረከት አሳጣ። ለምንድን ነው በቦርሳ ውስጥ መቀመጥ የፈለከው? በረከት እንዳሳጣ መኝታ ቤቷ ር ቦርሷ ያን ቦርሷ ከላዩ ላ አታወልቀው። ሁልጊዜ ይዛው ነው የምትዞረው። አይተኸው ነው የገባኸው? አዎ ሚካኤል ማዛ ሰናዬ፣ ሚካኤል ማዛ ሰናዬ፣ ሚካኤል ማዛ ሰናዬ። ስላልጮህና ስለ ጮኸ አይደለም። እዚህ ከታሰረ በኋላ ይህን የማግኘት ኃይል አገኙ ማለት ነው። እንግዲህ ስንት ዓመት እንደተቀመጠ አይታወቅም። እግዚአብሔር የተመሰገነ ይሁን፣ ሁላችሁንም ይርዳችሁ። እኔ የዛሬ ሁለት ዓመት አንድ ማገለግላቸው አባት ነበሩ። ሊቀ ተግባን በአንተ የሆን ባየ ይባላል። ቅዳሜ ዕለት እጇን ወጋዋት፣ ከዛ ለባሏ ሰጠችው። ባሏ እዚህ መጥቶ ነበረ። ለዛ ነው የተጋለጥኩት። ተያዝክ? ተይዣለሁ። ኪዳነምህረትን አመስግናት። አገልግሎቱ ይቀጥላል።

ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርርተህሊና እቲ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ከቤቴንም ልበልሽ እናቴ እማም ለግቢ ከቤቴ ወርቀ ዘቦ ለብሰው ከቤቱ ከሞሉት በሐርና በንቁ ከተንቆጠቆጡት በሰው ፊት ያማሩ ብዙ ነው ሳለ ጌታ ግን መረጠሽ እናቴ ነሻለ ነይ በደመና ነይ በደመና በደመና ናይ በደመና እመቤታችን ርተን አንቺ ሙሽራይ ሰሎሞን ያለሽ ማርያም አበባዬ ሰሎሞን

ከቤቴ የባሪያውን ውርደት ተመልክቷልና ለወለድሽው ንጉስ፣ ይድረሰው ምስጋና ከልቤ ወጣ እንጂ ከንቱ ሆኖ አይደለም። ብጽዕት እንላለን እኛም ለዘላለም ነይ በደመና ነይ በደመና ነይ በደመና ነይ በደመና

ማዛ ሰና ገብርኤል እንግዲህ በእውነት እንዲህ እንድንገለገል ዘማሪያኑንም ዛሬ የጋበዙልን መምህራችን አስራተገብርኤል ናቸው። እንዲህ ህዝቡ አብሮ እንዲዘምር አብሮ እንዲጸልይ እሳቸው ናቸው እና ይህንንም ስራ የሰሩት በጌታችን በመድኃኒታችን በኢየሱስ ክርስቶስም በሁላይት አምላክ ስም በቅዱስ ሚካኤል ስም፣ እናታችን በቅድስ ኪዳነምህረት ስም አይነ ጥላ፣ ዛር፣ ቡዳ፣ መተት ወደዚህ ትመጣለህ። በኃያሉ መላክ በቅዱስ ሚካኤል ስም ማዘ አይነ ጥላ፣ መተት፣ ቡዳ ወደዚህ ና፣ ና! ለምን በቃ እግር ያስኩ ማነህ አንተ? ሰይፉ ጨንገር የቤተሰብ ዛር ነው። እሺ እ እኔ ምን አብረን ተወለድከው ነው ነው? ካደገች በኋላ ነው? ከተወለደች በኋላ አንተ? ሰይፉ ጨንገር ይመጣው ወይስ ከቤተሰብ ተዛውሮ ነው? ምን አድርግ ተብለ እና ስንት አመት? ሁለት አመት እኔ የዛሬ ሁለት ዓመት አንድ ማገለግላቸው አባት ነበሩ። ሊቀ ተግባን በአንተ የሆን ባየ ይባላሉ። እጅግ በጣም መወዳቸው እና ማከብራቸው የተለዩ አባቴ ናቸው። ከስድስት ወር በላይ ከሰባት ወር በላይ አገልግያቸዋለሁ። ከይፋ የሚባለው የቴሌግራም ጸሎት ቤት እሳቸው ጋር ሳገለግል እኔኝ እዛ ላይ ፕላትፎርሙን ያስጀመርኩት ካሜራ በመቅረጽ ኤዲት በማድረግ ፖስት በማድረግ ሳውንድ ሲስተሞችን በማገልገል በጸሎት ማህበሩን በማስተባበር የበረከት ስራዎችን በመስራት አንድ ቤተክርስቲያን አስመርቀናል። እዚህ ጀልዱ ጀልዱ 49 ሰማቱ ቅዱስ ጊዮርጊስ ቤተክርስቲያን አስረተን አስጨርሰናል። በኋላም ወረገኑ ቅዱስ ሚካኤል ቤተክርስቲያን አስጀምረን እኔም ያው ወደ መጣበት ወደ አርባ ምንጭ ለአገልግሎት ተመልሽ ያለው እና ቅዱስ ሚካኤል ጠርቶኝ ነው ወደዛ ሄድኩት። በዛን ጊዜ እሳቸውን ሳገለግል እቺ እህታችን እየታዘለች ነው መጣው። እንደዚህ እያዘሏት ወንዶች እያዘሉ ያመጣታል። እዛ በኋላ በአያቷ ላይ ሆኖ መንፈሱ ይባጠጣል ይነሳ ነበር እና እኛ አባት በጣም እውነት በጣም ሲታገሉ ነበር። እኛና በጣም ሲታገሉ ነበር እና ልጃችን ይኸው አሁን መቆም ይችላለች። እግዚአብሔርን አመስግኑት። ሳገለግላቸው አላማ የነበረው በሳቸው ያደረ ጸጋ መንፈስ ቅዱስ በኔ እንዲያደር በተቻለኝ መጠን በቃ ማገልገል እፈልግ ነበር። እሳቸው ለምን ለሰዎች የሰዎች መዳን ምክንያት ናቸው። እሳቸው ብዙ ሰዎች እንዲድ እጅግ በጣም የዋህ ናቸው። በነገራችን ላይ ብዙ ሰዎች ብዙ ይሏቸዋል፣ ግን እኔ ነኝ ቀርቤ አውቃቸው በደንብ ጠንቅቄ አውቃቸዋለሁ። ቀረብኩኝ ያገለገልኳቸው የጻድቁ አባታችን አቡነ ጎርጎሮስን የሚያገለግሉ የአቡነ ጎርጎሮስ ልጅ ናቸው። እዛ ዲያቆን ነበሩ እና ቅባ ቅዱስ እምነት እያልበለበሉ ይሰጡ ነበር። ዲያቆን ሆኖ ነው የማቃቸው እዛ ቦሌ የሚካሄል ማለት ነው። እና እንደውም እኔ ስቀርባቸው ምንድን ያልኩት የዛን ጊዜ ምንድን ነው በኦንላይን ላይ እሰራለሁኝ ከተለያየ ሀገር እቃ እየፈለጉ ይጠይቁኛል፣ እኔ እልካለሁ። ነግድ ነበር ነጋዴ ነበርኩኝ። እና ስራቸውን ሳይ ግን በቃ የመላከ ምንቅራት የመምህር ግርማ ደቀ መዝሙሩ እንደሆኑ ውስጤ በቃ አገልግሎታቸውን ሳይ እኝን የመሰሉ አባትማ ማገልገል አለብኝ። ለምን በእሳቸው ያለ መንፈስ ቅዱስ በእኔ ደግሞ እንዲያደር የሚገባኝ ሆኜ እኮ አደለም፣ ግን እፈልጋለሁኝ። የሰዎች መዳን ምክንያት በሆን ብዬ ደሞዝ እንዳይከፍሉኝ ያልኳቸው። ለምን ለማገለግለው አገልግሎት ደሞዝ አልፈለግም ነበር። ለምን ሳንቲም አገኛለሁ በሌላ መንገድ። አሁንም እኔ ከማገለግለው አልፈለግም፣ ከሚጣለው ከሚሰጠ ምንድን ነው። አልተረዱኝም እና ወር ስትሞላ ይሰጡኛል ረ በፍፁም ለምን፣ ዋጋ ያ ገንዘቡ ነው እንዲቀር አልፈልግም። እሳቸው ላይ ያለው የማዳን ስራ ደግሞ እግዚአብሔር ቢፈቅድ ደግሞ ሌሎች በማን በመምከር እንዲህ በቃ በማገልገል በመታዘዝ ደግሞ እንዲሁ እናንተ መዳን ምክንያት ለመሆን ብዬ ማለት ነው። እና እኝን እና ትዛቃቸው ነበረ። እዚህ ደግሞ መጡና በጣም ነው ደስ ያለኝ። ምክንያቱም እህታችን ልጃችን እዛ ያለች መራመድ ትችል በፍጹም እንዴት፣ በቃ ታዝላ ነው እንዲህ ይዘዋት እነው ይሄን ያደረገው ምን ሰይፉ ጨንገር የሚባል። አንተ ሰይፉ ጨንገር፣ እግሩን ልምና ያስከው ከጓደኞቹ እኩል እንዳትሆን እኩል እንዳትሆን፣ አንተ ነው እንዲህ የምታደርገው። እሺ፣ ምን ችግር አለ እኩል ብትሆን? አይቻልም። አልፈልግም፣ አልፈልግም። ምን አድርጋ ነው? አሁን ነው የተጋለጥከው። አልተጋለጥክም ነበር በፊት። አብሮ እዚህ ተቀምጦ ነበር ሰራዊት እየተቀነሰ ነበረ አሁን ከዛሬ ቀን ጀምሮ ታስተካክላለህ። ተግባባይ ኃያሉ መልአክ በቅዱስ ሚካኤል ስም የተጣመመው ግሯ እስኪ ስተካከል፣ ግንባር ላይ ታሰራለህ፣ አብረና ትንሰግዳለን፣ ስነ ስርዓት ይዘን እንታዘዛለን። ተግባባይ ትሄዳላችሁ፣ ትሄዳላችሁ፣ ለማስተካከል ነው። አንተ አስተካካይ ሆና አይደለም፣ ግን ያጠፋኸውን ታስተካክላለህ። ገባህ? ተግባባይ ሰራዊት አለ እንደ ብቻ ነ በስላሴ ስም ታስረናልስ። ልብ መልስ። ደህና ነሽ? በጣም ነው የሚገርመው። እስቲ ምንድነው ቦርሳ ውስጥ የተገኘው ወረቀትና እ በሱፍክር ተጠመጠመች ነች። እቺ ደግሞ አለች ከኔ ቦርሳ ነው የተገኘ። ምንድን ነው እዚህ? ከመጣ በኋላ ነው ይሄን ያገኘው። ስንት አመት እንደቆየ አላውቅም። በቦርሳ ይዤው ስዞሮ የቆየውን እዚህ መተ መንፈሱ ታስሮል ነበር። እኔ ታስሮልኛል። እዚህ እየተከታተልኩ ነው። ወዱድ ቀርቼ አላውቅም። አዎ፣ እዚህ ምንድን ነው መንፈስ? ስለ ጮሆና ስላልጮሆ አይደለም። እየሰማችሁ ነው። አጋንን ስለፈነዳ ስላልፈነዳ ሳይሆን የሚጋለጠው እናንተ እንድትማሩበት ነው። ተጋልጦ መንፈሱ እናንተ እንድትማሩበት ነው። ደግሞ በስውር እግዚአብሔር ደግሞ ስራውን ይሰራል። እንደዚህ እንዲህ ወንድማችን እዚህ እየመጣ እንግዲህ የተፈተሸ ነበረ መንፈሱ ታስሮለት ነው ሄደው። እንዴት ነው እንዴት አገኛችሁት? ከቦርሳዬ በጣም በብዙ ላስቲክ የተጠቀለለ ነው። ይወጋኛል። መጥቼ ይሄ ሶል ምንድን ነው ይሄ የከተትክብኝ አልኩት። አረ እኔ ያልከተትኩልሽም። ስናዩ ጽሁፉም አይገባም ለእሱ ሰጠውት፣ ወደዚህ ይዞ መጣ። ያው እንግዲህ ተመልከቱ። ምንድን ነው እስቲ ገልጠነው እናያለን። አይታችሁታል አያው እንደዚህ በቃ እያያችሁ ነው። ይሄ ይሄንን ጥበብ ብለው ከሰለሞን የተገኘ ጥበብ ነው እያሉ እንዲህ የቸከቸኩ እንዲህ የተወሳሰበ ነገር የጻፉ ህይወታችንን ኑሯችንን የሚያወሳስቡአሉ በረከት የሚያሳጡ እያያችሁ ነው አይደለ? ይሄ የደብተራ ድግምት ይባላል። የደብተራ ድግምት በጣም ነው የሚገርማቸው። ይሄ ከሌላ ቤተ እምነት ከሌላ ስፍራ የሚመጣ አይደለም። ከቤተ መቅደሱ በቤተ መቅደሱ ዙሪያ አገልጋይ ነኝ ብለው የተሰገሰጉ ጠንቋዮች አሉ፣ አስማተኞች። የእናንተ የመዳን እንቅፋቶች፣ እናንተን ለማሰር ዘውትር ከቀን ከሌት እናይተኙ። እናንተ ደግሞ እንድትፈወሱ እንድትድኑ ዘውትር ይህን ፈውስ አገልግሎት በማመቻቸት ጸበል ስፍራውን ደግሞ አገልግሎት እንዲቀጥል ከዚህ ቦታ ላይ ሰፊ፣ ያለምንም ገደብ አገልግሎቱ እንዲደረግ ደግሞ የሚፈቅዱ እናንተ እንድትፈቱ ደግሞ ሌት ተቀን የሚያገለግሉ የሚሰሩ አባቶች አሉ፣ ከዚህ ያሉ እየሰማችሁ ነው አይደለ ሁሉም ደብተራ ጠንቋይ አይደለም ሁሉም ደግሞ ንጹህ አይደለም በጣም ነው የሚገርመው እንግዲህ ፈታችሁ አምጡልኝ ብሎ ነው ጌታችን ለደቀ መዛሙርት የነገራቸው እያሰሩ እንግዲህ ማምጣት ምን ይባላል ይሄ በጣም ነው የሚያሳዝነው ስለዚህ እግዚአብሔር ልናመሰግን ይገባል በእውነት አመስግኑ እስቲ እግዚአብሔር ይህንን የጥንቁልና ይህን የድግምት አሰራርን የማይወዱ የሚነግፉ በፍጹም ከዚህ ጋር ህብረት የሌላቸው አባቶች ናቸው። ከዚህ ያሉት እናንተ እንድትፈቱ እሺ፣ እናንተ እንድትፈቱ ይህን አገልግሎት ያዘጋጁትን አባቶች በእውነት እግዚአብሔርን አመስግኑ። ስለ እነዚህ አባቶች በቃ እንግዲህ እኔ ወደዚህ ያመጣኋቸው ከመጣኋቸው በኋላ በመጀመሪያ ቀን ግንባሩ ላይ ታሰረለት። ምክንያቱም ከአንድ ዓመት በፊት የሳምባ ምች ተብሎ የማይሆን መድኃኒት ሲወስድ ቆየ። ከአንድ ዓመት በኋላ ግን በሽታው ቀጥ ሲል እጁ ምንም ሳይሆን እንደ ብርድ አድርጎ ከዚህ በላይ መነሳት አይችልምና እኔ እዚሁ አካባቢ ነዋሪ ስለሆን ክስቲና አልኩት። በመጀመሪያው ቀን ነው የታሰረለት። በታሰረለት ሳምንት እንግዲህ ምን ያክል ጊዜ እንደተቀመጠ ያልታወቀው ነገር እንዲገኝ መንገድ ሆነ። ስለዚህ ያው አሁን አባታችንም እንዳሉት ስላልጮኸና ስለ ጮኸ አይደለም እዚህ ከታሰረ በኋላ ይህን የማግኘት ሀይል አገኙ ማለት ነው። እንግዲህ ስንት ዓመት እንደተቀመጠ አይታወቅም። እግዚአብሔር የተመሰገነ ይሁን። ሁላችሁንም ይርዳችሁ። እግዚአብሔር እናመስግነት። አሁን ምንድን ነው በዚህ በተያዘው እጅ መስገድ መንበከክ፣ ለመንፈሱ የማይመች ቁመናን መስራት፣ ያን ጊዜ መንፈሱ እያዘር ይጋለጣል። አንድ ቀን አለ የሚጋለጥበት ቀን አለው። ከምንም ነገር በላይ ግን ከአባቶ ችግር ስራ አትጥፋ መስቀል አህ፣ በኪዳነ ምህረት ስም ምነው? በኢየሱስ ክርስቶስ ስም ሾም እልክልህ። ነምአጌ ነው በአረብኛ ነው። መተት መተት፣ ድግምት ድግምት፣ የሙዚ መተት፣ የሙዚ ድግምት። በኢየሱስ ክ በኢየሱስ ክርስቶስ ስም በድንግል ማርያም ስም፣ በድንግል ማርያም ስም ተይዘናል፣ ተይዘናል። በኪዳነ ምህረት ስም ሬሻ ሚካኤል እኔ እንዴ፣ ይጠብቀኛል ምን አልከኝ? የአሻው ሚካኤል እኮ ነው የያዘህ። በኢየሱስ ክርስቶስ ስም እንታዘዛለን፣ እንታዘዛለን። አንተ ነህ ወረቀቱ፣ ድግምቱ ላይ ያለው አንተ ነህ ወይስ ሌላ ነህ? መተት ነህ? አንተ ምንድን ነህ? መተት ነኝ። አቤት። በኢየሱስ ክርስቶስ ስም እንታዘዛለን፣ እንታዘዛለን። ምንድን ነህ? መተት ነኝ። ምን አድርጌ ተባልክ? በቃ ቤቱን አሳጣ በረከቱን አሳጣ። የባልህን ብሩን ጥፍት፣ ብትን ብትን። አቤት አቤት! በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም እንታዘዛለን፣ እንታዘዛለን፣ እንታዘዛለን። ምንድን ነህ? መተት ነኝ። መተት ምን አደረግህ የተባልክ? በቃ ቤቱን አሳጣ በረከቱን አሳጣ። የባልህን ብሩን ጥፍት ብትን ብትን ሀምሳ ሺህ በእጁ አንድ ሳምንት። ብትን ብትን እኔ ዓረበኛው ኬት መጣ። ቆይ ምንድን ነው ዓረበኛው ምንድን ነው? እዛ ነበርኩ። ና ና ና አንተ ብቻ አንተ ብቻ ተናገርኩ። አትመለሳት እራስህ። አቤት አቤት። በቤት አት በላ። አቤት አንተ ነህ። ይሄ ድግምቱ አንተ ነህ የተያዝከው። የአንተ በቦርሷ ብዙ ጊዜ ነበር። እጇን ወገዋት። ከዛ ለባሏ ሰጠችው። ባሏ እዚህ መጥቶ ነበረ። ለዛ ነው የተጋለጥኩት። ተያዝክ? ተይዣለሁ። ቅዳሜ ነው። እጇን ወገዋት። ከዛ ለባሏ ሰጠችው። ባሏ እዚህ መጥቶ ነበረ። ለዛ ነው የተጋለጥኩት። ምን አድርገህ ተባልክ? ነህ በረከት አሳጣ፣ በረከት አሳጣ፣ በረከት አሳጣ። ለምንድን ነው ቦርሳ ውስጥ መቀመጥ የፈለከው? በረከት እንዳሳጣ መኝታ ቤቷ እሷ ቦርሳ ያን ቦርሳ ከላይዋ ላይ አታዋልቀው። እሺ፣ ሁልጊዜ ይዛው ነው የምትዞረው። አይተው ነው የገባው። አዎ። እሺ፣ ስንት አመት ሆነ? ከገባ ሰባት አመት ሆኑ። ሰባት ነው ሰባት አመት ሙሉ ባዶ ማለት። በረከት በረከት የለም የለም የለም። ምን ዋላን የተቀመጥኩ አንተ እዚህ እሷ ላይ ብቻ ነው ወይስ ባለቤቷ ላይ ማለህ? ራሷ ላይ አለ። እሱ ላይ ማለ እዛ አለ። እጅ ያስከው አንተ ነህ? እጅ ያስኩት ነው ነው። አዎ በረከት ሌላ ነው ሰጣው በረከት ብቻ። አዎ በረከትን የሚያሳጣ አጋንንት መቀመጫው እጅ ላይ ነው። እዚህ መዳፋችሁ ላይ የሚቀመጠው እዚህ መዳፍ ላይ ይቀመጣል። የነካችሁትን ነገር ያበላሻል። የቆጠራችሁትን ነገር ያጎላል። እግዚአብሔር ሲሰጣችሁ ያቺ የተሰጣችሁ ነገር የምትወጣበትን ቀዳዳ እለት እለት ያስባል ያስጨንቃቸዋል። ገንዘቡ ከመግባቱ በፊት እንድታማርሩ ያደርጋል። በቃ በረከት የለኝም ሰላም የለኝም ጤና የለኝም ብላችሁ እንድታማርሩ። ገንዘቡ እንደምንም ሲገባ ደግሞ ጤናችሁን እንደዚሁ ያሳጣችኋል። ለሕክምና ለምን ለአላስፈላጊ የራሱ ወጪ አለው። ሰላም የራሱ በጀት አለው። ስለዚህ ምንድነው ማድረግ ያለባችሁ? እጃችሁን ቅዱስ የተቀባችሁ በእጆቻችሁ እየሰገዳችሁ ጸበል፣ እምነት እንዲህ ያደረጋችሁ መንፈሱን ማቃጠል ማበሳጨት፣ ያን ጊዜ ከእናንተ ላይ መቀመጥም አይፈልግም። አንተ ስማ፣ አንተ እንዴት አድርገህ ነው ገንዘብ የምታባክ ነው በረከት የምታሳጣው? በረከት በኪስ ብሩ እንዳይቀመጥ ብሩ እንዳይቀመጥ ኪስ ላይ ሲቀመጥ ነው ምታሳጣ ምታጣፈ አ በመግየ ምክንያት አስወጣዋለሁ አስወጣዋለሁ፣ ምክንያት እየፈለክ። አዎ እሱ ላይ ኪሱ ላይ ያለው ኪሱ ላይ ነው። እዚህ ስም ላይ ያለው አባኪሮስ ሁል ጊዜ ነው የምትሄደው አባኪሮስ። እንታምናለች አባኪሎስ ቃር አይ በአንተ ሰላቢ ቦርሳ ላይ ያለው ምን ላይ ያለው? እዚህ ቦርሳ ቦርሳ ቦርሳ ዋ ላይ ነው። በሴቶች ቦርሳ ውስጥ፣ በወንዶች ኪስ ውስጥ መንፈሱ ይቀመጣል። እዛ በቃ ገንዘቡን ለማባከም ጊዜ አይፈጭበትም። እዚህ ውስጥ ደግሞ አእምሮ ውስጥ ይቀመጥና መንገድ ያመቻቻል ማለት ነው። አሁን ተለቀለለከ ለቀቀለው ባለቤት ባለቤቷ አለ ባለቤት አለ ያለው እዚህ ብቻ ነው ያለው እዚህ ቦርሳዋ ላይ ብቻ ነኝ። በኪስ ውስጥ የለውም ኪስ ውስጥ የለውም። ወጣህ ወጣ ተገኝ ተገኝቻለሁ። እንዴት ያዝክ እዛ እሱ መጥቶ እዚህ ሄደ። ከዛ ሳምንቱ ቦርሳ ውስጥ ተገኘ። ይዞ ስዞር ነበር። ተዘጋጅ። ከስራ ሌላ ማነው ጓደኛ? የለም። ተዘጋጅ፣ ስብስብ በኢየሱስ ክርስቶስ ማርያም ስም፣ ቅድስት ኪዳነ ምህረት ስም፣ በቅድስት ኪዳነ ምህረት ስም ሁላችንም ሁላችንም ከህይወት አለቀን ከህይወት አለቀን ዳግመኛ ላንመለስ ዳግመኛ ላንመለስ ለዘላለም ሕይወት ታስረና ለዘላለም ሕይወት ታስረና ሕይወት ታስረና ሕይወት ታስረና ሰባት እጭ ነውጣ ትርበ ዋይ ዋይ አይ ዛብሪስ ይኸው እንዲህ ነው ቤተክርስቲያን ስትመጡ፣ በጋራ ነው የምትለው ቤተክርስቲያን። ለዚህ ነው አንድ አካል ናቸው። ከዛ አልተያዘው ከዚህ ይያዛል። አለበለዚያ ግን አንዱ ላይ ይደበቃል፣ በአንዱ ላይ ደግሞ እንደዚህ ቀለለ። ምን እሺ፣ ሰውነቴን እ ሰውነቴን ቀለለ። እሺ ቦርሳሽ ውስጥ ስንት ዓመት ነው የተቀመጠው? እኔ እንጃ። እኔ እንደዚያ አሁን ቅዳሜ ዕለት ነው ያገኘሁት አለው። ቅዳሜ? አዎ። እንግዲህ ክዳነምህረት እያገዘቻችሁ ነው። በርቱ። ጠዋት እና ማታ ስግደት፣ ጸሎት በርቱ። እሺ። ዜር ከእናንተ ጋር አሁንም፣ የቀረ ያደፈጠ ደግሞ አለ። መተቱን የተላከው የቀረ ስላለ ትመላለሳለህ። ስትመጣ እዚህ እሺ። ዜር ከሁላችን ጋር አይሆን። እሺ